ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተከታታዮች፣ በዛሬው የላፍቶ እንግዳ ፕሮግራማችን በንፋስ ስልክ ላፍቶ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መብራቱ ደሴ ናቸው። አቶ መብራቱ እንግዳችን ስለሆኑ በጣም እናመሰግናለን። እኔም ከልብ አመሰግናለሁ። እንኳን ደህና መጣችሁ። የዛሬ ርዕሰ ጉዳያችን የሚሆነው ሀገራችን ባለፉት ሰባት ዓመታት ማለትም ከመጋቢት አስር እስከ መጋቢት 2017 ያሳለፈችውን የፖለቲካና የኢኮኖሚ ሁኔታ የምንቃኝበት መድረክ ነው የሚሆነው። አቶ መብራቱ በእርሶ አገላለጽ ባለፉት ሰባት አወቃት ከመጋቢት እስከ መጋቢት ያሳለፍ ናቸው ጊዜዎች አጠር ተደርጎ ይገለጽ ቢባል እንዴት ነው እርስዎ የሚገልጹት? የፓርቲያችን ወይም የመንግስታችን ሰባት አመት ከመጋቢት እስከ መጋቢት ሲገለጽ በአጭር ቃል መግለጽ ይከብዳል ምክንያቱም ሀገራችን ከስር ከመሰረቱ ትክክለኛ ጎዳና ላይ መጓዝ የጀመረችበት ተስፋ ያየንበት ዜጎች በእኩልነት፣ በመተሳሰብ፣ በመተጋገዝ የራሳቸውን ባህል የሚገነቡበት ትክክለኛ ትራክ ላይ ብቅ ያለችበት ወቅት ነው። ሀገራዊ ለውጡ ዛሬ ሰባት ዓመት ሲመጣ ምን አዲስ ነገር ይዞ መጣ? ይህ ለውጥ ለውጥ ነው ብለን የምንጠራባቸው ዋና ዋና የለውጥ ፒላሮቹ ምንድን ናቸው? ዋና ዋና የለውጥ ፒላሮቹ ወይም ደግሞ ለውጡ ከማስፈለጉ አንጻር ተነስተን ስናይ ከዛ ፊት የነበሩ ተግዳሮቶችን ማንሳት ይቀላል። ምክንያቱም ትላንትና ወይም ከሰባት ዓመት ፊት የነበረ ግማሹ ዳር ቆሞ ተመልካች አጋር ሌላኛው ደግሞ ዋነኛ የሀገሪቷ መስራች መስሎ ተዋናኝ የሆነበት ዓመታት ነበሩ። ወደዚህ ስንመጣ ግን ሁሉም ሕዝቦች ወይም ደግሞ ሁሉም ብሔር ብሔረሰቦች በእኩልነት ስሜት በያገባኛል ስሜት በመተባበር ኢትዮጵያ የኔ እኔ የኢትዮጵያ በሚል ያልተገፋፋበት ወንድማማችነት፣ እትማማችነት የታየበት ዓመት ነው ማለት ይቻላል። ከፖለቲካ አንጻር ምንድን ነው የመጣው ዋና ዋና ለውጥ? ከዛ በኋላ ደግሞ ፖለቲካሊ አዲስ አበባ ውስጥ ንፋስ ስልክ ላይ ምን እየተለወጠ መጣ? በዋነኛነት የተለወጠው አስተሳሰብ ነው። አስተሳሰብ ነው፣ ምክንያቱም አስተሳሰብ ሲለወጥ ነው ሌሎች ነገሮች የሚመጡት። የኢኮኖሚው፣ የማህበረሰብ ጉዳይ፣ ሌሎች ነገሮች የሚመጡት አስተሳሰብ ሲለወጥ ነው። እና መጀመሪያ ይህ ለውጥ ሲመጣ ሀገራዊ ለውጡ እንደ ከተማችን ብሎም እንደ ክፍለ ከተማችን የኔ ነው ያገባኛል በሚል ሳቤ አስተሳሰቡ ነው የተለወጠው። ይህ ማለት ምንድን ነው? ከመገፋፋት ከመናናቅ፣ ወይም ደግሞ አንዱ የበላይ አንዱ የበታች ከመሆን ይልቅ ሁሉም በወንድማማችነትና በጋራ ሕብረት ወደ አንድ ወደ ልማት የተመመበት የተሳሰበበት ጊዜ ነው ማለት ይቻላል። እና ፖለቲካል ይሄ ሲተረጎም ምንድን ነው እኔ አቀልሃለሁ እኔ ለአንተ አዋቂ ነኝ ወይም አንተን አይመለከትም እኔ ብቸኛ የአገር መስራች ነኝ ከሚለው አስተሳሰብ ወጥተን ይልቅ አንተም እኔም ድሉም የጋራችን ትላንትም የጋራ ዛሬም የጋራ ነገም የጋራ የሆነች ኢትዮጵያን ከተማችን አብረን እንኖራለን፣ አብረን እናሳድጋለን የሚል አስተሳሰብ እንዲመጣ ያደረገ ጊዜ ነው ማለት ይቻላል። ከዚህ የፖለቲካ ለውጥ ጋር ተያይዞ የሚመጣው አንዱ መደመር ጋር ተያይዞ የፓርቲው መሪ ዶክተር አብይ አህመድ ይዞ የመጡት እሳቤ አገራችን ወደ ሌላ ትራክ ያሻገረ አዲስ እሳቤ አለ። ሁለተኛ እሱን ተከትለው የተመሰረተ አንድ ትልቅ ፓርቲ አለ፣ ብልጽግና። እነዚህ ሁለቱ ነገሮች ምስረታ አገሪቱ ፖለቲካ ውስጥ ምን አምጥተዋል? መደመሪያው ከስሙም እንደምንነሳ ቅድም ለማንሳት እንደፈለግኩት አንዱ ገፊ ሌላኛው ተገፊ አንዱ ዋነኛ ሌላኛው አጋር የሚሆንበት ሳይሆን ሁሉንም ያሳተፈ ጠንካራ ጎኖቻችንን እየደመርን መስተካከል ያለባቸው ነገሮች እያስተካከልን ሁላችንም በሀሳብ እየተደመርን በጋራ የምንተምበት ከመነጣጠል ይልቅ በጋራ በመደመር በሀሳብ መደመር የሀሳብ ልዕልናን ከፍ ያደረገ እሳቤ ነው። ይህ አስተሳሰብ ወይም ደግሞ ይህ ፍልስፍና የወለደው ፓርቲ ነው ብልጽግና። ብልጽግና ተስፋ ነው። ብልጽግና ለውጥ ነው። ብልጽግና ነገን አርቆ ማየት ነው። ምናልባት ዛሬ በርካታ ተግዳሮቶች ሊኖሩ ይችላሉ። እነሱን ተሻግሮ ለትውልድ ተስፋ ያለው ወይም ደግሞ ነገን ታሳቢ ያደረገ ሀገራዊ ፓርቲ ነው። ለዚህም ነው እጅግ በርካታ ተከታይ ያሉት ምናልባትም በሀገር ደረጃ በሚሊዮን የሚቆጠሩ ተከታይ ወይም አባላት ያሉት ከ15 ሚሊዮን በላይ በሀገር ደረጃ በከተማችን ከ830 ሺህ በላይ በክፍለ ከተማችን ደግሞ ከ63 ሺህ በላይ አባላት ብቻ ያሉት እጅግ በጣም ግዙፍ የሆነ ፓርቲ ሊመሰረት የቻለው ይህ ነው። መደመር ማለት ይህ ነው። አንድነት ማለት ይህ ነው። በጋራ መተመም ማለት በኢኮኖሚ በኩል የመጣውን ለውጥ ከሀገር አቀፍ ጀምሮን እሱንም በአዲስ አበባ ምን ምን ተሰራ ከዛ በኋላ ምለው ነገር ላይ በመደመር እሳቤ ያልተሰራ ነገር የለም ማለት ይቻላል። ከትላንትና ገቢያችን ከተነቃቀፈ ወይም ደግሞ ይህ ፓርቲ ወይም ደግሞ አዲሱ ሪፎርም ሲመጣ ምናልባትም በሀገር ደረጃ ለሰራተኛ ወይም ደሞዝ እንኳን መክፈል በማይቻልበት ባዶ ካዝና የተቀበለ መንግስት ዛሬ ግን በርካታ ነገሮችን ስንሰራ ተጨባጭ የሆኑ ነገሮችን ማንሳት ይቻላል። ከህዳሴ ግድብ አንስተን ይታወቃል። በሀገር ደረጃ በውስጥም በውጭም ተጽዕኖ ተበላሻሽቶ ወይም ደግሞ ቆሞ በነበረ ፕሮጀክት አስቀጥለን በሀገር ደረጃ ዛሬ ትልቅ የዲፕሎማሲ ትርጉም ሊያሰጠን የቻለ ህዳሴ ግድብን በማጠናቀቅ ላይ እንገኛለን። ያ ብቻ አይደለም፣ የአመታዊ ገቢያችንም በከፍተኛ ለውጥ ስላሳየ፣ የከተማችንም እንደዚያው በኮሪደር ልማታችን ከአድዋ መታሰቢያ ጀምሮ እጅግ በርካታ ድንቅ የሆኑ ስራዎች ተሰርተዋል። የምገባ ማዕከላት፣ ትምህርት ቤቶች፣ መዝናኛዎች፣ መናፈሻዎች፣ ፓርኮች፣ ሌሎችም በርካታ ነገሮችን መጥቀስ ይቻላል። እነዚህ ሁላ የኢኮኖሚ ትሩፋት ናቸው። የእሳቤ ወይም የመደመር እሳቤ ውጤቶች ናቸው። ሀሳብ ሲኖር ነው ወደ ተግባር የሚተረጎመው። አሁን ላይ ባለው የአመቱን እንኳን ገቢ ብናይ አምና በዚህ ሰዓት የነበረንና አሁን ያለን ብናስተያይ በጣም ከፍተኛ ልዩነት አለው። የአምና የአንድ አመት ገቢን በዚህ ሰዓት አሁን በዚህ ሰዓት በዘጠኝ ወር አፈጻጸም ብቻ እንደ ንፋስ ስልክ ላፍቶው ብንወስድ አኮምፕሊሽድ አድርገናል። ትምህርት ቤቶችን ማየት ይቻላል። በርካታ ትምህርት ቤቶች እየተገነቡ ነው ያሉት። ትላንትና የነበረን የተማሪ እና የክላስ ጥምርት ለመፍታት በክፍለ ከተማችን እየተሰሩ ያሉ ፕሮጀክቶችን መቃኘት ይቻላል። እነዚህ ሁላ ኢኮኖሚ ቱርፋቶች ናቸው። ከዛ ውስጥ በጣም በጉልህ የሚጠቀሰውና ኮሪደር ጉዳይ አዲስ አበባ ጋር ተያይዞ ሲነሳ ምንድን ነው ትርጉሙ የሚሰጠው ኮሪደር ለአዲስ አበባ አሁን ላይ አዲስ አበባ ያለ ኮሪደር፣ ኮሪደር ያለ አዲስ አበባ አያምርም ማለት ይቀላል። አዲስ አበባ ሲባል በሰው አስተሳሰብ ውስጥ በሰው አይምሮ ውስጥ የሚመጣው ኮሪደር ነው። ምክንያቱም አዲስ አበባ ከመቶ ዓመት በላይ ታሪክ ያላት ከተማ ናት። ግን ለውጥ ነበረ ወይ ተብሎ ሲታሰብ ምናልባትም በዚህ ሰባት ዓመት ውስጥ ወይም ደግሞ በዚህ ሁለት ዓመት ውስጥ ብቻ የመጣ ለውጥ ከብዙ አስርተ ዓመታቶች ጋር ብናወዳደረው አይነጻጸርም። ከተማ የቤቶች አንድ ቦታ መቆለል አይደለም የሚያስፈልገው። ከተማ ማለት በጋራ መኖር ብቻ አይደለም። የሚያስፈልጉ ኢንፍራስትራክቸሮች አሉ። መጓጓዣ ትራንስፖርት ያስፈልጋል። መናፈሻ መዝናኛ ያስፈልጋል። ዘመናዊ ሆቴሎች ያስፈልጋሉ። እነዚህ ነገሮችን በተሳለጠ መልኩ ዝርጋታቸውን በጠበቀ በራሳቸው መስመር አንዱ ለአንዱ እንቅፋት ሳይሆን በመተባበር ተዘርግተው ዛሬ የዘመነች ከተማ ነው ማየት ችለናል። ዛሬ አልፎ ተርፎ ሌሎች ከተሞችም ይህን ተሞክሮ እየወሰዱ የራሳቸውን ኮሪደር እያለሙ ይገኛሉና ያም ብቻ አይደለም። ወደ ክፍለ ከተማችንም ስንመጣ በራሱ ከተማው ነድፎት እየተሰራ ያለ ፕሮጀክት ወይም ደግሞ የዚህ የኮሪደር ስራ ይታወቃል። እኛም ደግሞ እንደ ክፍለ ከተማችን በራስ አቅም ባለሀብትን በማሳመን በመነጋገር በመወያየት፣ የውስጥ ሪሶርስ ነው ክፍለ ከተማውን ሀብት ብቻ ይህ ሲባል የመንግስት በጀት ለማለት አይደለም። ክፍለ ከተማ ውስጥ የሚገኙ ልማታዊ ባለሀብቶችን በማነጋገር የራሳቸውን ቤት፣ የራሳቸውን መንገድ፣ የራሳቸውን ሰፈር እንዲያዘምኑ ተደርጎ እጅግ በጣም ትልቅ ለውጥ የታየበት አመት ነው ማለት ይቻላል። ይህን ስራ የመሩት ሀሳቡን ያመጡት ዛሬ በመጋቢት ስማቸው እነሳት የሚገባ መሪዎቻችን እዚህ ውስጥ ጠቃቅሰን ብናልፍ፣ ይሄን ደግሞ ህብረተሰቡ ቅድም እርሶ እንዳነሱልኝ አካባቢውን ማልማት ገንዘቡን ማዋጣት ሀሳቡን ማዋጣት ምንድን ነው የሚያሳየው? ፖለቲካ የሚሰጠን ትርጉም ከመሪዎች ሀሳብ ጀምረን የህብረተሰቡን ተሳትፎ ውስጥ እዚህ ውስጥ እንጠቃቅሰ። እውነት ነው ይሄ። የዚህ ሀሳብ አመንጮች ከፓርቲያችን ፕሬዚዳንት ወይም ደግሞ ከጠቅላይ ሚኒስትራችን የተከበሩ ዶክተር አብይ አህመድ እንዲሁም ክብርት ከንቲባችን ወይዘሮ አዳነች አበቤ ብለን እዚህም በንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚያችን ወይዘሮ ካባ መብራቱ ሁሉም የየራሳቸው ድርሻ አላቸው። ከዋና ልነሳ ብዬ ነው። ይህ ሲባል እነሱ ብቻ ናቸው ማለት አይደለም። በርካታ የህብረተሰባችን ክፍል ይሄንን ሀሳብ በፓርቲያችን ሊቀመንበር አመንጭነት ሲመጣ ተቀብሎ ወደ ተግባር ከማስገባት አንጻር ክብርት ከንቲባችን የሚያንበሳውን ድርሻ ይወስዳሉ። የተቀበለውን ህዝብ በነገራችን ላይ በዚሁ ማድነቅ እፈልጋለሁ፣ እናደንቃለን። ምክንያቱም ሀሳብ ወደ መሬት በሚወርድ ሰዓት ይሄ ይገባናል፣ ለውጡ የኛ ነው፣ ልማቱ የኛ ነው፣ መንገድ የሚሰራው ለእኛ ነው፣ የመብራት መስመር ለእኛ ነው፣ የውሃ መስመር ለእኛ ነው በሚል አስተሳሰብ እውን አድርጎታል፣ ተግባራዊ አርጎታል። አንዳንዱ እኮ ያለምንም ካሳ በራሱ አጥሩን አንስቶ እልፍ እያደረገ ኮሪደር ለምን አታመጡልን በሚል ደረጃ እየጠየቀን ነው ያለው። ይሄ ደግሞ ተጨባጭ የሆነ ነገር ነው። ይህ ማለት ምንድን ነው? ህብረተሰቡ በራሱ ገብቶት ለውጡን ተቀብሎ እያለማ ነው ያለው። በሌላ አነጋገር ይችላል፤ ህዝቡ እንደሚችል ያሳያል። ከዚህ በፊት የነበረው አስተሳሰብ ምንድን ነው? የውጭ ኃይሎችን ወይም ደግሞ ከውጭ የሚመጣን ድጋፍ መጠበቅ ነበር። አሁን ግን እንደዚህ አይደለም። ይሄ ብቻ አይደለም። በርካታ ነገሮችን ህዝባችን ለህዝባችን እየሰራ ይገኛል። እሱም እንደ መሪ ሄዶ ይሄን ነገር እንስራ ብሎ ለህዝቡ ሲያቀርቡ፣ ሰው ቅድም እንዳሉት ግልብጥ ብሎ ወጥቶ ያግዛል። ገንዘቡን ከኪሱ ወጥቶ ያግዛል። ቦታውን እርሶ እንዳሉ ለቀ ያግዛል። ይሄ ፖለቲካ ላይ ትልቅ ትርጉም ነው ያለው። ህዝቡ አሁን እኔ እችላለሁ፣ ማድረግ እችላለሁ፣ ከተማይም ማልማት እችላለሁ በገቢያቸው ዝቅተኛ የሆኑ ማህበረሰብ ክፍልን ቤት መስራት እችላለሁ፣ ትምህርት ቤት መስራት እችላለሁ፣ ጤና ጣቢያዎችን መስራት እችላለሁ እያለ ነው ማለቱ። በማለት ወይም ደግሞ በመናገር ብቻለን በተግባር እያሳየ ነው። ከላይ የሚሰጡ ወይም ደግሞ የሚመጡ አቅጣጫዎችን ማወያየት አሁን ላይ አስቸግርም። ምክንያቱም ከህብረተሰቡ የሚሰበሰብ ነገር ወደ ሌላ የሚሄድ አይደለም ሩቅ ቦታ ላይ ሄዶ የሚሰራ አይደለም። በተጨባጭ ሰፈሩ ላይ የሚሰራ ለውጥ ስለሆነ እያየ እያነበበ እየዳሰሰ ያለው ነገር ስለሆነ እየተጠቀመበትም ስለሆነ ክብርት ከንቲባችንም የሆኑ ጠቅላይ ሚኒስትራችን የሚሰጡን አቅጣጫዎችን መተግበር ለእኛ እጅግ አሁን በጣም ጥሩ ጊዜ ነው። ህዝቡ አምኗል፣ ተቀብሏል፣ ለውጥን አይቶታል። ብልጽግናን መተግበር ጀምሯል፣ ማጣጣም ጀምሯል። ስለዚህ ለእኛ ብዙ የሚያስቸግረን ዘመንን አልፈናል። እዚህ ሰባት ዓመት ውስጥ ትልቅ ሀሳብ ሆኖ እንደ ፋሽን የመጣው ሰው ተኮር ስራዎች ነው። ሰው ተኮር ስንል በርካታ የሀገሩ ዜጎችን ተጠቃሚ ማድረግ መቻል ነው። ቅድም ያልኩት ከመገፋፋት ይልቅ ወደ መደመር ወደ አንድነት እንመጣለን ካልን ሰዎችን ታሳቢ ማድረግ ነው። መጠለያ የሌላቸው መጠለያ እንዲያገኙ የትምህርት እድል ያላገኙ የትምህርት እድል እንዲያገኙ እናቶች አትሊስት አትሊስት በቀን አንድ ጊዜ እንኳን መብላት የተሳናቸው እናቶች ዛሬ ምገባ ማዕከል ላይ በራሳቸው ስራ ተፈጥሮላቸው የስራ እድልም አግኝተው ለልጆቻቸውም ተጠቃሚ እንዲሆኑ አድርገዋል። ተማሪዎቻችንም ብናይ የምገባ ፕሮግራም አለ። ያው እንደሚታወቀው እንደ አዲስ አበባ ባህል ሆኗል። በርካታ ሺህ ተማሪዎቻችንን እንዲመገቡ እናደርጋለን። ተመግበው ነው የሚማሩት። ዩኒፎርም፣ ደብተር መንግስት ነው የሚያቀርበው። በምንም አይነት ወይም ደግሞ በምንም ተሞክሮ ያልነበረ አዲስ ለውጥ ነው። ህብረተሰቡን በማሳተፍ በርካታ ስራ እየተሰራ ነው። ለአብነት በዚህ አመት ብቻ ወደ ስድስት መቶ ቤቶችን አድሰናል። ማደስ ብቻ አለ፣ ሙሉ በሙሉ ሰርተን ለህብረተሰባችን ያስረከብንበት ጊዜ ነው። ምናልባት የዛሬ ሰባት ዓመት አካባቢ ላይ 2011 መቶ አርባ ቤቶች ታደሱ ተብሎ እጅግ በጣም 140 ቤቶች እንደ ከተማው። ዛሬ ግን በንፋስ ስልክ ላፍቶ ክፍለ ከተማ ብቻ ነው ምን 659 ቤቶችን አድሰን ለህብረተሰባችን መስጠት ይችለናል። ይሄ ከመንግስት ካዝና እየወጣ አይደለም። ከህብረተሰባችን አቅም ነው። ከባለ ሀብቱ የተሰበሰበ ነው። ከሌላው መንግስት ሰራተኛ የተሰበሰበ ነው። እርስ በርሱ የተራዳ ነው ህዝባችን አሜን ብሎ አውቆት ሊደግፈው የሚቻለው ከዚህ አንጻር ነው። ስለዚህ እነዚህ ሰው ተኮር የፓርቲያችን ሰው ተኮርነቱን የሚያሳይበት ወይም የሚገለጽበት ማንኛውም ሰው ሊመሰክር የሚችል ተግባሮቻችን ናቸው ወይም ደግሞ የፓርቲያችን ተግባር ናቸው ማለት ይቀላል። ሰባቱ የለውጥ አመታት ከመጋቢት እስከ መጋቢት ምን ምን ፈተናዎች ነበሩበት? አሁንስ ምን እየተሰራበት ነው? እንግዲህ ቅድም እንደ ሀገር የነበረውን ኢኮኖሚያዊ ችግር፣ የውጭ ተጽዕኖ፣ የነበረው ፓርቲ ጠባሳዎች ያለምንም ተግዳሮት ሲደርሰናል ማለት አይቻልም። በርካታ ተግዳሮቶች ነበሩ። ከኢኮኖሚ አንጻርም ቅድም ነገር ለማንሳት ሞክሬ ያለሁኝ ፓርቲያችን ወደዚህ ወደ መሪነት ግንባር ሲመጣ ምንም ባልነበረበት የህዝብ ቅቡልነት ብቻ የነበረበት ነው። ግን ያንን በማስተባበር ዛሬ ላይ ደርሰናል። ከተግዳሮቶቹ በውጭም በውስጥም ያሉ ተግዳሮቶች እንደ ከተማም ሆነ እንደ ሀገር ወይም እንደ ንፋስ ስልክ ላፍቶ ክፍለ ከተማ እኛም ላይ በቀጥታ ሆነ በተዘዋዋሪ መታየታቸው አይቀርም። ለምሳሌ ቴክኖሎጂው በራሱ ለበጎ መጠቀሙ እንዳለ ሆኖ ቴክኖሎጂ በሌላ መልኩ ደግሞ አንዳንድ የተዛቡ መረጃዎችን በህብረተሰብ ውስጥ በመልቀቅ የሚያመጣው ውስን የሆነ ተግዳሮት አለ። እሱ እየተፈታ ያለው ወይም ደግሞ የማሰልጠን የማስተማር ስራን የሚጠይቅ አንዳንድ ተግዳሮቶች ይኖራሉ። ሌላው እንግዲህ አጠቃላይ ያለው የነበረው ማህበረሰብን ማስገንዘብ አካባቢ መጀመሪያ አካባቢ ላይ የነበረው በዚህ ልክ አልነበረም። ዛሬ ላይ ጥሩ ደረጃ ደርሰናል። ከውጭ በሚሰማውም ውስጥም ካለው አንዳንድ ለውጦች ከማይደግፉ ኃይሎች የሚሰነዘሩ በቀላሉ መጠለፍ የሚመሳስሉ ነገሮች ነበሩ። ነገር ግን ተግባሩ በተጨባጭ መሬት ላይ እያረፈ ሲመጣ አሁን ላይ ብዛም አይደለም ማለት ይቻላል። ብዙ ከሚነቅፈን ይልቅ የሚከተለን ነው የሚበዛው። ይህ ምክንያቱም ተጨባጭ እየሆነ ስለመጣ ነው እንጂ አገራዊ የነበሩ ተግዳሮቶች እኛም ላይ ነበሩ፣ ወይም እንደ ከተማውም ነበሩ። እኔ ጥያቄዎችን ጨርሻለሁ። እርስዎ መጨረሻ ላይ ለማህበረሰቡም፣ ለፓርቲያችን አባላትም፣ ለአመራሩም የሚያስተላልፉት መልእክት ካለ እድሎ ልስጦት። የማስተላልፈው መልእክት ወደ መሀል እንምጣ ነው። ምን ለማለት ነው? እያንዳንዱ ሰው ወይም ደግሞ ሁላችን ኢትዮጵያውያን አንድ አይነት አስተሳሰብ አንድ አይነት መልክ አለን ማለት አይደለም። ልዩነት ይኖረናል። የመልክ ልዩነት እንዳለን ሁላ የሀሳብ ልዩነት ይኖረናል። የተለያየ ፖለቲካዊ አመለካከት ሊኖረን ይችላል። ችግር የለውም። ነገር ግን በመጣጣል በዜሮ ጌም አንዱን አጥፍቶ ሌላውን ከመተካት አስተሳሰብ ወጥተን ወደ ጠረጴዛ ዙሪያ መጥተን ለምን በሀሳብ አንሟገትም? በሀሳብ በመመካከር በመፎካከር በሀሳብ የበላይነት እንነጋገር፣ ወደ ጠረጴዛ ዙሪያ እናምጣ ሀሳቦችን። ሌላኛው እንደ ንፋስ ስልክ ላፍቶ እና እንደ ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ እኔ የምመክረው ምንድን ነው ነገሮችን ስፔሻሊ የሚዲያ አጠቃቀሞቻችን አካባቢ ቆም ብለን ከመወሳናችን በፊት ቆም ብለን እናስተውል የሚለውን ማንሳት ፈልጋለሁ። ምን ለማለት ፈልጌ ነው? ቅድም እንዳልኩት መደገፍ፣ መከተል፣ መቃወም መብት ነው። ነገር ግን ምንድን ነው እያደረኩ ያለሁት? ምንድን ነው ሊተላለፍ የተፈለገው ነገር? ታርጌቱ ምንድን ነው? ግቡ ምንድን ነው? ከገባን ችግር የለውም። ገብቶን እንቃወም፣ ገብቶን እንደግፍ፣ ገብቶን እናውግዝ። ስለዚህ አንዳንድ ነገሮችን ዝም ብለን ከማሰራጨት ወይም ከመከተል ይልቅ ቆመን አሰላስለን እንወስን የሚለውን ማስተላለፍ ፈልጋለሁ። ውድ ተመልካቾቻችን በዛሬው ዕለት ከአቶ መብራቱ ደሴ የንፋስ ስልክ ላፍቶ ክፍለ ከተማ ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ጋር ያደረገው ቆይታ ይህን ይመስል ነበር። አቶ መብራቱ በጣም ነው የምናመሰግነው ስለ ጊዜዎት። እኔም እጅግ አድርጌ አመሰግናለሁ። በዚህ አጋጣሚ የንፋስ ስልክ ላፍቶ ክፍለ ከተማ ኮሚኒኬሽን እዚህ ልክ ለኛና ለተቋማችን ክብር ሰጥቶ በቦታው ተገኝቶ ይህንን አይነት መጠይቅ ወይም ይህን አይነት ፕሮግራም ስለያዘለን እጅግ አድርገን እናመሰግናለን። በዚሁ ቀጥሎ ላለው እጅግ አድርገን ያመሰግናለን።